ይህ የአልጀርስ ስምምነት ነው። ኢትዮጵያና ኤርትራ ከአስከፊና ደም አፋሳሹ ባድመ ጦርነት በኋላ ለዘላቂ መፍትሄ የፈረሙት ስምምነት። ግን እንዴት እዚህ ሊደርስ ቻዋል? በ1983 ዓ.ም የደርግ መንግሥት ወደ ዚምባብዌ ከሸሸ በወሩ የሻዕቢያና የውያኔ ጠምራት ነው አገሪቱን ተቆጣጠሩ ህወሀት ኢህአዲግ በተሰኘው ጥምረት በኩል መሀል አዲስ አበባ ሆነ ኢትዮጵያ ሲስት በኢሳይያስ የሚመራው የሻዕቢያ ኃይል ጥቅም በኤርትራ ጊዜያዊ መንግስትን አቋቋመ። ከሁለት ዓመት በኋላ በተካሄደ ሪፍረንደም በአስደንጋጭ ድምፅ ብልጫ ኤርትራ ከኢትዮጵያ ተገነጠለች። በተከተሉት አራት ዓመታት የኢትዮጵያና የኤርትራ ግንኙነት እሱም ሰላማዊ ነበር። የጦፋዊ ንግድ ትስስራቸውም አልተቋረጥም። እስከ 1990 ዓመተ ምህረት ድረስ አልፎ አልፎ ከሚነሱ የድንበር ግጭቶች ባለፈ የሰላም ግንኙነታቸው እንደቀጠለ ነበር ታዲያ እነዚህ ግጭቶች እየጠነከሩ መጡ። በ1989 ጀምሮ ኤርትራ በሚኖሩ ኢትዮጵያውያን ላይ የኤርትራ መንግስት ከባድ ግፍ ፈጸመ። በላባቸው ሰርተው እና አፍርተው ተከብሮ ይኖሩ የነበሩትን ምስኪን ኢትዮጵያውያን ያለምንም ቅድመ ሁኔታ እንዲባረሩ ተደረገ። ዓለም አቀፍ ሚዲያ እንዳተተው ከሆነ ኤርትራውያን የብቀላና የክፋት እጆቻቸውን የኢትዮጵያ ዜጎች ላይ ሳያነሱ የኢትዮጵያ መንግስት ድጋፍ ይሆን የኩነኔ መግለጫ በኤርትራ መንግስት ላይ አላወጣም ነበር ግንኙነታቸው እየከረረ መጣ። በዛው አመት በኤርትራና በኢትዮጵያ መንግስት መሃል የነበረው የድንበር ውዝግብ አይሎ ሻቢያ ቡሬና ባዳ እንዲሁም ባድመ ላይ የነበሩት ዜጎች በጉልበት በማፈናቀል የራሱን አስተዳደር መሰረት። ከመጀመሪያውኑ ሲንደባለል የመጣው የኢትዮጵያ መንግስት ስጋት አሁን ላይ ይበልጡን ዋሰር አስመራ የተቀመጠው መንግስት መስፋፋት በዚህ እንደማያበቃ አሁን ላይ መረዳት ጀመረ። 1989 ዓ ም ድረስ በመካከላቸው የነበረው ግጭት መረዳት እንደምንችለው ከሆነ ፖለቲካዊ ብቻ ነበር። ታዲያ ይህ በእንዲህ እንዳለ ነበር የኤርትራ መንግስት ብርን ከገበያው አስወግዶ ናቅፋ የተባለ የመገበያ ገንዘብ በቀጠና ያስተዋወቅ። አሁን ላይ ፖለቲካዊ ግጭት ተባብሶ ወደ ኢኮኖሚያዊ መልኩ ይቀየራል። ወደ መደበኛ ግጭት ከመግባታቸው በፊት አስቀድሞ የኤርትራ መንግስት ከ40 ሺህ የማይበልጥ ሰራዊት ነበር፣ ወደ 150 የሚጠጉ ታንኮችም እንዳሉት ይገባል። በኢትዮጵያ በኩል ደግሞ ከ300 እስከ 400 ሺህ ታንኮችና ወደ 120 ሺህ የሚጠጉ ሰራዊቶች እንዳሉት ይገመታል። የኢህአዴግ መንግስት በዚህ አልተገታም ነበር። በቀጭን ትዕዛዝ አስሮና አባሮ የነበረው የቀድሞ ወታደሮችና ከፍተኛ መኮንኖች እናት ሀገር አድን በሚል ዘመቻ ና ጥር ወደ ጦሩ በመቀላቀል ይበልጥኑ ተገራቸው። ግንቦት 28 1990 አካባቢ የኤርትራ ኃይል በተደራጀ መልኩ የኢትዮጵያን ድንበሮች ከተለያዩ አቅጣጫ በኃይል እና በጉልበት ገፍቶ መግቧቸዋል። ከመጀመሪያውኑ በዜጎቹና በድንበር ላይ ሲፈጽሙ የነበሩት ጥቃት ዝምታን የመረጠው ኢህዲ ወዲያውኑ ጦርነት ናቸ። ጦርነቱ እየጋለመ በሁለቱም ወገን የአየር እና የመሬት ጥቃቶችን አስተባብሎ አስከፊ የሆነ ጦርነትና ደም መቃባት በሁለቱ ወንድማማች ሀገራት ተከፈተ። የአፍሪካ ህብረትና አሜሪካ ጦርነቱን እንዲያቆሙ ጥሪ ቢያቀርቡ ጆሮ ዳቧሉ። ይልቁኑ በሁለቱ ወገን በሚሊዮን ዶላር የሚገመት የመሳሪያ ግዢ በመፈጸም እርስ በርስ ለመጠፋፋት ቆርጦ ተነሱ። ከሁለተኛው ዓለም ጦርነት በኋላ በአፍሪካ ውስጥ እጅግ አስከፊውን ጦርነት እና ዕልቂት በኢትዮጵያና በኤርትራ መካከል አካሄዱ። በጦርነቱ መግቢያ ላይ የድንበር ውዝግቡ አካል የነበረው የቅኝ ግዛት ድንበሮችን ያለመቀበል መብት ኤርትራ ከኢትዮጵያ ከመገንጠሏ በፊት ህወሓት ኢህአዴግ ያለምንም ቅድመ ሁኔታ ተቀብሎታል። ታዲያ እዚህ ጋር እንዴት የባህር ጥያቄ መጠየቅ ያልፈለገውን ኢህአዴግ አሁን ላይ ቁራሽ መሬቶችን ለማስመለስ ይህን ያክል ሄደ የሚለው ጥያቄ በጣም አሳሳቢ ነው። እስካሁንም ያልተፈታው ጥያቄ ይሄ ነው። ብቻ ጦርነቱ ቀጠለ። አሜሪካም ዳግም ለማሸማገል ጥያቄ ያቀረ ሁለቱም ሀገራት አስተጋበ። በተለይ በኤርትራ በ የአሜሪካን ጥሪ ጆሮ ዳባ ያሉት ኤርትራኖች ከፍተኛ የአየር ገባ በአዲግራት ላይ ፈጸሙ። የኢትዮጵያ ጦር የመልስ ምት ብሎ ኃይሉን በማደራጀት ላይ ባለበት ጀነራል ሳሞራ ዮኑስ ይህንን የማይረሳ ንግግር ተናግረዋል። ኤርትራውያን ምሽግ መቆፈር ላይ የተካኑ ናቸው፣ እኛ ደግሞ ምሽግን ወደ መቃብር መቆፈር ላይ እጅግ የተካንን ነው፣ በደንብ እንተዋወቃለን ሲሉ የመልስ ምቱም የፀሐይ መግቢያ ብለው ሰየሙት። የዘመቻው ዋነኛው ዓላማ የነበረው የአሰብንና የጾረናን የመሳሪያና የኃይል ማከመጫዎችን ማውደም እንጂ ኤርትራውያኖቹ እንደገመቱት በመስመሩ ተጉዘው ምስራቅና ደቡብ ኤርትራን ማጥቃት ላይ አልነበረም። የዘመቻ ፀሐይ መግቢያ እቅድ እንዳሰቡት ይሰራል። የኤርትራ ወታደር ተቆርጦ በኢትዮጵያን ኃይሎች እጅ ወደቀ። የቀረው የሻቢያ ኃይል ደግሞ ሽቡን ለቆ ወጣ። መሳሪያውንና ትጥቅን እየፈጠ ወደ ኋላ ያሰጠች ነበር። የኢህአዴግ ኃይልም ኤምቶ የሚኮር በተባሉ ሄሊኮፕተሮች እየሸሸ የነበረው የሻቢያን ወታደር ፍ በውጭ ሚዲያዎች ሳይቀር የኢትዮጵያ ኃይል አስመራ ሊቆጣጠሩ እየተባለባቸው ሁኔታ ለ በቀጭን ትእዛዝ እንዲመለስ ተደረገ። የኤርትራና ኢህአዴግ መንግስት ለድርድር ለመቅረብ እንደሚፈልጉ ለአፍሪካ ህብረት አስታወቁ። ለሀገሩ ደሞርና አጥም የተሰጠሰው ወታደር ላይ በዛ አቅሙና የጋ ለመንፈሱ ቀዝቃዛ ውሃ አፈሰሱበት። በውጭ ሚዲያዎችና የሰብአዊ መብት ተከራካሪዎች እና ጠባቂ ድርጅቶች በጦርነቱ ከ5300 ሰዎች እንደተሰዉበትና ከአንድ 1 ሚሊዮን በላይ ንጹሐን እንደተፈናቀሉበት መረጃዎች ታዲያ በሁለቱም ወገን ይህንን መረጃ ያስተባብል አንድም ሰው ወትሮውኑ ቢሆን ከሀገሩ ተጠቃሚ ያልነበረው ምስኪን ለእልቂት ሲሆን ከየቤቱ ተለቅሞ የተማገደበት ይህ ጦርነት ትርጉሙ ፋይዳ ቢስበል፣ አሁን ላይ ኤርትራ ባዳ ቡሬን እና ባድመን በህጋዊ መንገድ ታስተዳድራለች። ያን ሁሉ ምስኪን ወጣት ወጥቶ ደመ ከልብ ሆኖ የቀረበት ይህ ጦርነት ራሺያኖቹ እንደሚሉ በጦርነት የሚጎዳው ልጇን ጦር ሜዳ የላከችው፣ ባሏን ወደ ጦር ሜዳ የላከችው ሚስትን ይችላሉ። ታዲያ ይህ ነገር በኢትዮጵያ ተፈጸመ። በውጭ ሚዲያዎች ትርጉም የማይሰጥ እንግዲህ ያሉት ይሄ የባድመ ጦር መጀመሪያው ፕሬዝዳንት ኢሳያስና ጠቅላይ ሚኒስተር መለስ ዜናዊ እንዲህ መስማማት የሚችሉትን ስላዳመጣችሁን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ ትብብራችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ፕሪክ ዩቲዩብ ነበርን። ቸር እንሰንብት። Thank